ይህን ያክል ወከባና ረብሻ ለምን ይመስላችኋል ወዳጆች? ይህን ሁሉን ጩኸት አንድ በበርጫ የደነዘዘ ግለሰብ ምን እንዳለ እንስማው። እንግዲህ ከራሳቸው እንስማቸው። በረሱል አለይሂ ሰላቱ ወሰላም ላይ ድንበር ያለ ግለሰብ ሁላችንም ድምጻችንን እናሰምተን፣ ይሄ ሰው ለህግ እንዲቀርብ እየሰራን ባለንበት ላይ አንድ የሙስሊም ወንድም መጥቶ የዛን ሰው ስም ጠርቶ የተናገርከው ንግግርን ያላወጣው ምሱ ንግግር እንግዲህ፣ ይህን በጫት የደነዘዘ ዲነል ኢስላምን በደንብ የማያውቅም በሚያሳዝን ሁኔታ የመልክተኛ ዐለይሂ ሰላቱ ወሰላም ክብርን የተዳፈረ ቁርአንን የተዳፈረ እስልምናን ያንቋሸሸ ግለሰብ ጀግና በዚህ ምናምን እያለ ነበር። ምክንያቱ በጣም የሚያስቅ ነበር። ምክንያቱ ከመስማታችን አስቀድሞ ግን ይህን ግለሰብ በአካል ምን አደረጉ? አሯሯጥኩት ይላል። እንስማ። ቆቆይ ቆይ። እንግዲህ አስያ፣ እኔ እሱን አዲስ አበባ ላይ ሰሯሯጦ ቪዲዮ ባሳይሽስ አምልጦኝ ነው። እሱን እኔ ልደባደበው እንደና እዚህ ጋር እንደሚያስመስሉት ውሸት አላውራም። ልደባደበው ተሯሩጭ፣ ህዝብ አይቷል፣ ቪዲዮ አለ። ራሴን ከፍ ከፍ አላደርግም፣ እናንተ እንድትወዱኝ። ምንም አረገው ነገር የለም ግን የዛን ቀን ጌም ስጫወት ሙስሊም አይኑ ሊወጣ ነው እኮ ጀለስ ወላይ ጫት ማለት ነው የሰው ልጆች የሌላቸው ማንነት ባህሪ ያለብሳል የሰው ልጅ ይቀይራል የሚያደነዝዝ እጽ ነው ምንለው ከዚህ ተነስተን ህዝበ ሙስሊሙ ከጫት መራቅ አለበት የበርጫ ፕሬዚዳንት ሚስ የሚባለው ግለሰብ በዚህ ልክ ማለት ነው ሰው አስር ማለት ነው ከዲን አልእስላም የራቀ ይሁን አስር። ለእስልምና የማይቆረቆር ይሁን። ነገር ግን እንደነዚህ አይነት ነገራቶችን ሲከሰት ሁላችን እኔ ፐርሰናሊ ደካማ ጎን ይኖርብኛል፣ በርካቶቻችን ደካማ ጎን አለብን። ግን በዲን አል ኢስላም የምንደራደር አይደለንም፣ አይደለም በመልእክተኛው አለይሂ ሰላቱ ወሰላም፣ በቁርአን ባላህ ላይ የምንደራደር አይደለንም። እኛ ይቅርና ነን ሙስሊም ራሱ የሚያውቀው እውነታ ነው። ልጅ እያሯሯጥኩት ነበር አለ ተከበረው ይረመዳል አሁን ይህ ወንድማችን መለወጥ ነበረበት። ባይዘው ወንድማችን ብቻ ሳይሆን በጫት ሶስት የገባችሁ ሰዎች ከዚህ ንግግር በርካታ ነገራቶችን መረዳት ትችላላችሁ። ቆም ብላችሁ ደግሞ ራሳችሁን መፈተሽ እንዳለባችሁ በዚሁ አጋጣሚ መናገር እፈልጋለሁ። ምክንያቱም ጫት ሶስት አይነትን ባህሪ ያለብሳል። ትፈዛለ ጠዋት አካባቢ ከሳት ደግሞ ስትመረቅን የሌለህ ነገር ያሳይሃል። ፒያሳ የአንተ ግዛት እንደሆነ ያሳይሃል ህንፃ ባጠቃላይ ያንተ እንደሆነ ሰጪ ያደርግሃል። ማታ ደግሞ መርፌ እንደተወጋ ሰው ድንጋይ ላይ ፈዘ እንዲ ብለ ቁጭ ትላል። ይህ የጫት ባህሪው ነው። ጫት የሚቀም ሰው ባህሪው ነው። እና እንዲ አይነትን ባህሪ እያንጸባረክ ደግሞ ዲነል ኢስላምን ታሰደባለ ወንድሜ። ስለዚህ ከጫት ወጣ፣ ከሱስ ወጣ፣ ዲንህን ተማር። ዲነህን ስትማር ጊዜ ከጫት ስትወጣ፣ ከእንዲ አይነት ቆሻሻ ተግባር ስትወጣ ጊዜ ማንም ከካም እየተነሳ እስልምናን አይሳደብም። እስልምና ምናስደፍረው ባይዘዊ እኛ ራሳችን ነው። ምክንያቱም እስልምና ኦልሬዲ አለ አልቆት አለኮ ማንንም የመንደር ቦዘኔ አሊ ትጋደም ትቆኝ የማያቅ ማሃይብ ግለሰብ መጥቶ ስለ እስልምና ቢያወራ እስልምና ላይ የሚጨምርለትም የሚቀንስለትም ነገር የለም። አላህ ሱብሐነሁ ወተዓላ እርሱ ዘንድ የተወደደ ሃይማኖት እስልምና እንደሆነ ነግሮናል። ነገር ግን ያን እስልምና ማንፀባረቅ ያለብን በተግባር እኛ ነን። እኛ በጫት ደንዝዘን እንዲህ አይነት ነገርን ስንናገር በጣም ነው የሚያሳዝነው። የሚያሳዝነው ደግሞ ተመልከቱ እዚህ ፓርት ላይ እኔ በጣም ነው የገረመኝ፣ በጣም ነው የሳኩት። በነገራችን ላይ መጀመሪያ ሳየው አልቻልኩኝም። ይሄን ፓርት እንመልከት። ስለዚህ አንዳንድ ወክ ሙስሊም ሙስሊምን ወክዬ ጌም እጫወታለሁ እኔ የዛን ቀን ከዚህ ሰውዬ ጋር ተደባድቤ ሸሂድ ብሆን። ሸሂድ ሆነን የሚባለው አይደል? እኔ እና ሙስሊምን ወክዬ ማለት ነው፣ እናንተን ወክዬ እጫወታለሁ። ግን እኔን ሰፖርት ማድረግ ግዴታ አለባችሁ። ጨርሻለሁ። ዶንት የለብንም። ዶንት ጊቭ ዩ ኤኒ ፔኒ። ምን አለ አላህ ስብሓንሁ ወተላ ሙስሊሙን ወክሉ። ግን መጫወት እንዴት ነው? ኧረ ቢስሚላህ ረጫዊ ወላይ እንዲህ መርቃኝ ይጫወታል ሲባል በዚህ ሰውዬ ነው ያረጋግጠው። እስልምና ወክሎ ግን ባይዘው ግለሰብ እስልምና አይወክል። ለምን ኡስታዝ አይሆንም? ለምን አሊም አይሆንም? እስልምና አይወክል። እስልምና የሚወክለው ማለት ነው ቁርአንና ሐዲስ ብቻ ነው። ከዛ ውጪ ማንንም አይወክል። ለሰው ልጆች የህይወት መመሪያ ይሁን ዘንድ ለመልክተኛው አለይሂ ሰላቱ ወሰለም ሰጥቷቸው መልክተኛው አለይሂ ሰላቱ ወሰለም ለዓለም ህዝብ ያስተማሩት። ስለዚህ ይህን ነገር ማወቅ አለባችሁ። በቃ ጨርሻለሁ። እስልምና ወክዬ ነው ጌም ጫወተው። ስለዚህ ሰፖርት አድርጉኝ። ረጨው በአንድ በኩል በጣም ነው የተዝናናው። ግን በዚ አጋጣሚ ለአስያ መልክት አለኝ። አፉ በሉኝ። አስያ ስናገር ትንሽ ቀርህ እንደሚላችሁ አውቃለሁ። ነገር ግን እኔ ስህተት ካየሁኝ ዝም አልልም። ስህተት ሲባል አደባባይ ላይ የተሰራ ስህተት ብሎን ደግሞ የተደጋገመ ሰው። ለምሳሌ ይህን ቪዲዮ ተመልከቱ። አንተ በተሸነፍኩት ቁጥር ማለት ነው፣ አንተ በተሸነፍኩት ቁጥር ማለት ነው። እዚህ ደረጃ ደርሰሃል ማለት ነው። ከጀርባ ባክግራውንድ ከተመለከታችሁ ባለዋል። ከዚህ በፊት ባሌ ነው ብላ ስታስተዋውቅ አስታውሳለሁ። አጠገቧ ውስታዝ አለው አለ ኡስታዝ መሐመድ ነው አይቲንግ እንደዛ ይባላል። ውስታዝ ባለበት ሴት ልጅ በዚህ ልክ እየጮኸች በዚህ ልክ ማውራት የትኛው ዲን ነው የፈቀደላችሁ? የትኛው ስሜታችሁ ይገባኛል፣ ስሜታችሁን እረዳለሁ። ለእስልምና ተቆርቆራችሁ እንደሆነ ነገር ግን ስሜታችሁ እስልምና ባዘዘው መልኩ ማስኬድ አለባችሁ እንጂ በስሜት ብቻ የሚራመድ ሃይማኖት አይደለም እስልምና። ሴት ልጅ የጀነት መግቢያዋ ባሏ እንደሆነ መልክተኛ አለይሰላተ ወሰለም በርካታ ጊዜ ደጋግመው ተናግረዋል፣ አስተምረውናል ጭምር ማለት ነው። ወንድ ልጅ እናቱን ተንከባክቦ ጀነትን እንደሚያገኝ ሁሉም ሴት ልጅ ቅድማ ያሰታ ትዳር ዓለሙ ውስጥ ከገባች ባሏን መንከባከብ እንዳለባት። መልክተኛ አለይሰላተ ወሰለም የባልን ሀቅ ምን ያክል ግዙፍ እንደሆነ ሲናገሩ አስቡ እዚች ምድር ላይ ሰው ለሰው መስገድን ቢፈቀድ ኖሮ ሚስት ለባሏን እንዲሰግድ አዘዘ ነበር አሉ። እንግዲህ ተመልከቱ ይህን ያክል ለባል ክብር መስጠት እንዳለባት እስልምና ያስተማ በተመሳሳይ ባል ለሚስቱን ክብር መስጠት አለበት። ነገር ግን ባልሽን በዚህ ልክ ከኋላ እያየሽ አንቺ ሚዲያ ላይ ወጥተሽ፣ አጠገብሽ ኡስታዝ አለ ለምን ይህን ሲናገር ያዙኝ ልቀቁኝ የምትል ወንድምና እህቶች አላችሁ። ግን ይዳኘን ምን ቁርአንና ሐዲስ አላሁ ሱብሐነሁ ወተዓላ በተከበረው ቃሉ ሴቶች ቤቶቻቸው ይርጉ ብሎ ከዛ በኋላ ከመጋረጃ ጀርባ እናታችን አይሻ ናም ታስተምር ነበር፣ ነገር ግን ከመጋረጃ ጀርባ። ዛሪስ የባልን ሐቅ ሳይወጡ ከዛ ሚዲያ ላይ ወጥተው፣ ለዛው ደግሞ ትልቅ ሼህ ነው የሚባለው አጠገቡ ያለ። በዚህ አጋጣሚ መጠየቅ ይፈልጋሉ። በርቅ ከሳቸው በላይ አላውቅም፣ ነገር ግን ይህ ነገር ስህተት መሆኑ ግን አውቃለሁ። ከእሳቸው በላይ ሰዎች ዘንድ ላልታወቅ እችላል። ነገር ግን የመልእክተኛው አለይ ሰላቱ ወሰላም ግልጽ የሆነ አስተምሮ ታውቃል። አንድ ውስታዝ እያለ፣ አንድ ሼህ እያለ ሴት ልጅ ታስተምር የሚል አንድም እኔ ዑለማ አይቼ አላውቅም። ኢቭን ሴት ልጅ ታስተምር ብለው የፈቀዱ ዑለማዎች ውስታዝ ባለበት ታስተምር የሚል አንድ ዑለማ አላውቅም። አንድ ውስታዝ ወንድ እያለ ከሷ የሚበልጥ እውቀት ያለው ወንድ ያለ እሷ ተነስታ ትናገር የሚል ካለ አሳዩኝ። አንድ ነው የምላችሁ። የሚፈቅዱ እና የሱፍ አልቀርዳዊ የተለያዩ ሼሆች አመጣላችኋለሁ፣ እነሱ ዘንድ ተቀባይነት ያላቸው ግን ውስታዞች፣ ሼሆች፣ ዓሊሞች ባሉበት ታውራ የሚል አንድም መረጃ አላገኘሁም፣ አላገኘውም። አንድም በጥቅሉ ግን እኛ ሙስሊሞች መከተል ያለብን ቁርአንና ሐዲስ ነው። ስለዚህ አንቺ ራሱ የምታሞግሻቸው፣ አንቺን የምትወጃቸው ውለማዎች ራሱ ይህን ነገር አይፈቅዱ። ነገር ግን ኢጅማ ውለማ በሚባል ደረጃ ሴት ልጅ ሚዲያ ላይ ወጥታ ማስተማር አይፈቅዱላት። በቃ እየመረራችሁ ዋጡ። አይንትን አድርጋ ምናምን እየተሽኮረመመች እያወራች ወንዶች እያሽኮረመመች እኔ እሷ ነው ማየው። ምክንያቱም ወንድ ስለሆንኩኝ ሁሌ ነው አይደለም የምልናገረው ይህን ነገር አቡሳላ ከሴት ጋር ከሆነ ሴት ያያል። በቃ ሀረኛ ላይም እኮ እንደ ሌላ ነገር አታስብ፣ ያው ጭንቅላት ያን ነገር ብቻ ስለሚያስብ ነው ትላለ። አው አስባለሁ፣ የወንድ ልጅ ተፈጥሮ ነው ስለወንድ ማለት ነው ከኔ በላይ አታቅ ከኔ በላይ አታቁም እህቶች። ጌታዬ እኮ ከኔ በላይ ስለሚያውቅ ነው አይደለም። ናታቀራቡ ዜና ያለ ወደ ዜና የሚያቃርቡ ነገራቶች ማየት ነው እይታ ነው አይደለም እነዛ ድንቅ የሆኑ ሰሃቦች ኢማጅን አድርጉ። ኢማጅን ያደረጋችሁ አስቡ። ድንቅ የሆኑ ሰሃቦች ለእስልምና አጥንታቸው ደማቸውን አፍስሰው ያስረከቡን ትውልዶች፣ እነዛ ሰሃቦች ጎዳና ላይ ሰዎች የሚመላለሱበት ጎዳና ላይ ቁጭ ብለው መልእክተኛ ዓለይሂ ሰላት ወሰላም ያገኛሉ። መልክተኛው ለይ ሰላት ወሰላም ምን አይነት ምላሽ ነው ይሰጡ? አይናችን ስበሩ፣ ወንድ ነው ሴት እንዳትመለከት አይንህን ስበር፣ አይንህን ስበር የተባለው ማነው ስንል፣ ሰሃባ በማን አንደበት፣ በመልክተኛ ለይ ሰላት ወሰላም አንደበት። የዛን ጊዜ ጄኔሬሽን፣ የዛን ጊዜ የነበረ ህዝብ ትውልድ እና አሁን ላይ ያለው ትውልድ የሰማይና የምድር ያክል ነው ለየነት። ኢቨን አይተ ይቀርና ሳታይ ራሱ የሚወሰውሱ አይነት ሴቶች አሉ። ሳታይ ራሱ የሚወሰውሱ አይነት ወንዶች አሉ አይደል? በድምፁ ተማርኬ እኔ ፍቅር ያዘኝ የሚሉ ሴቶች ሰምታችሁ አታውቁም? እኔ በጣም ያስቀኝ ነገር እ ድምፅዋ ድምፅዋ ብቻ ማለት ነው። ድምፅ ብቻ ሰምታ ወንዱም እንደዛ ኦ የእሷ ድምፅ እኮ እንዴት ደስ ይለው ትፈልገዋለ ትፈልገዋለች ወይም ይፈልገዋል። ስለዚህ በየትኛውም መንገድ እነዚያ ድንቅ የሆኑ ሰሃቦች ወንድ ሆነው ዓይናችሁን ሰበሩ ከተባለ ሴት ሆናስ ምንም ጥያቄ የለውም። እናታችን አይሻ የመልእክተኛው አለይሂ ሰላቱ ወሰላም ሚስት ናት፣ የምዕመናኖች ደግሞ እናት ናት። ሐዲስን በማስተላለፍ ላይ ከአቡ ሁረይራ ቀጥሎ ትልቅ ደረጃ የምትይዝ ከሴቶች ቀዳሚ ናት። ታዲያ እናታችን አይሻ ሰሃቦች ጥያቄ ይጠይቁ ነበር። ወንድ ሰሃቦች እናታችን አይሻ ጋር መታው ማለት ነው የሚጠይቁት። አብዛኛው ጥያቄዎች ስለ መልእክተኛው አለይ ሰላቱ ወሰላም ባህሪ ነበር፣ ቤት ውስጥ ምን አይነት መስተጋብር እንደነበራቸው። ምክንያቱም እናታችን አይሻ የመልእክተኛው አለይ ሰላቱ ወሰላም ሚስት ስለሆነች ዲቴል ታውቃለች፣ ስለ መልእክተኛው አለይ ሰላቱ ወሰላም ባህሪ እሷ የመልእክተኛው ነብዩ አለይሂ ሰላቱ ወሰላም ሚስት ብሎ የምዕመናን እናት ማንም እኮ አይመኛት። አስቡ ኢማጂን አድርጎ ያልኳችሁ መጀመሪያ አስቀድም። ይለዚህ የምዕመናን እናት ናት። እናትህን ማንም አያገባም። አይደለም የነቢይ ሚስት ማንም ማግባት አይችልም። ታዲያ ያን ሆኖ ሳለ ከመጋረጃ ጀርባ ሆና ምላሽ ትሰጥ ነበር። ዛሬስ ቻፕስቲክ ተጠቅማ ሜካፕ ተጠቅማ ስትፈልግ ደግሞ ፀጉሯ እንዲህ የሆነ ስታይል አለች። እኔ ግራ ነው የሚገባኝ፣ እሱ ነገር። እስቲ ሴቶች ነገሩ ከዛ መዞ ማነሽ ሺዳ ምናምን ባክግራውንድ ያረጉና ሳለላ ግን እንዲህ እያረገች ከዛ በኋላ ለእስልምና እየሰራች ነው፣ ልትሰራ ትችላለች። የውስጡ አላህ ነው የሚያውቀው። ነገር ግን ከእስልምና አንጻር በስልምና ወይም በቁርአንና በሐዲስ መዝነው ካን ነው ከጠቅሙ ጉዳቱን ያመዝናል። ወደዳችሁን ጠላችሁ ዲን ስሜት አይደለም። ዲን እውቀት ነው። እስልምና በእውቀት ላይ ተመረኮዘ እንጂ በግለሰቦች ላይ ተመሰረተ አይደለም። ሰንበዲ ስለወደድካት ወይም ደግሞ ስለወደድከው እውነት ነው ማለት አይደለም። ለባሌ እራት አላቀረብኩኝም እያለች ላይቭ ላይ ተቀምጣ፣ እንዲህ አይነት ዲን እኔ አላቅም። ብራዘር ከሁሉም የሚቀደመው ትዳር ነው። እንዲህ አይነትን ነገር አላቅም። ሌሎች ሴቶች ምንድን ነው የሚማሩ እኔ ሁሌ ነው የምናገረው፣ በነገራችን ላይ ሚዲያ ላይ ያለች ሴት አቡሳላ አገባ ብትለኝ አላገባ፣ ምንም ያክል ጠንካራ ብትሆን እራሱ አላገባ። በቃ ፐርሰናል ያቋሚ ነው። ስለማቃቸው በጣም ነው የሚንቀዠቀዦት ምናምን ነገር። ሁሉም ነገር ገደብ አለው። ሚዲያ ትጠቀም አይደለም፣ ሚዲያ ትጠቀም ስርዓት አለው። ግን ቪዲዮ እየወጣች የማይሆኑ ቃላቶች እየተናገረች፣ ውስታዞች እያሉ ልታይ ልታይ የምትል በሷ ቤት እኮ በቃ በወንዶች ተከባለች ሰው ይፈልጋታል ብላ ነው የምታስበው። ወላሂ አይፈልጉሽ። በቃ በእርግጥ ነው የምናገረው፣ እኛ ወንዶች እንዲህ አይነት ሴት አንፈልግም። ምናልባት የሚፈልጉሽ ወንዶች ሊኖሩ ይችላሉ። ምን አይነት ናቸው ብለሽ ብትጠይቂኝ፣ ማለት ነው ለጊዜያዊ ስሜት የሚፈልጉሽ ብቻ ነው ወይም ለጥቅም አራት ነጥብ። ለማንኛውም ከእንዲህ አይነት ነገር መውጣት የሚችለው እንዴት መሰላችሁ ዲን አልኢስላምን መማር አለብን ዲን አልኢስላም ሲባል ምን አይነት ነው ዲን ህይወትህ ነውና ከማን እንደምትወስድ እወቅ ይላሉ ትልልቅ ለማለት ስለዚህ ከማን መውሰድ እንዳለብን ማወቅ አለብን ከምንም በላይ ደግሞ ተውሂድን መያዝ አለብን ተውሂድ የያዘ አካል ማለት ነው ማንም ቢመጣ ምንም ነገር ቢነገር ማለት ነው ምንም አይነት ሽውሃ ውስጥ አይገባም ኢቨን የሚነሱ ሽብሃዎች እራሱ ማለት ነው ጥያቄዎች ምላሽ እንዳላቸው ያውቃል። ምናልባት እሱ መመለስ እንደማይችል ቢያውቅ ራሱ ማለት ነው። ተውሂድ መሰረት ነው። መሰረት የተጣለለት ቤት እንዴት ነው፣ ንፋስ መጣ ብሎ ይወዛወዛል እንዴ? መሰረት አለው፣ ምንም አይሆንም። ምንም ምንም ምንም ነገር ቢመጣ ምንም አይሆንም፣ መሰረት አለው። ነገር ግን መሰረት ሳይኖረው ጣራ መስራት ይቻላል አይቻልም። ዛሬ እየተደረገ ያለው ያ ነው። መሰረት ሳይኖር ጣራ ላይ እንደማውጣት ማለት ነው። ተውሂድን ሳይዙ እንባከረዩ ማለት መጨረሻ ውርደት ነው። ነስር አገኛለሁ ብለ ተውሂድን ሳትይዝ ከወጣ ብራዘር፣ ነስር በነስር አፍንጫ ደም በደም ሆና ነው የምትወጣ የምትገባ ወደ ቤት። ቀልድ እንዳይመስላችሁ የምሬ ነው ኢንተንሰሩላህ የንሰሩኩም የአላህን ህግጋትን በህይወታችን ስንፈጽም ብቻ ነው አላህን የሚረዳ ቆም ብለን ፐርሰናሊ ራሳችንን እስቲ እንገምግም ፐርሰናሊ የሆኑ ህይወታችን ላይ በጣም ደካማዎች ነን ግን ቢያንስ ቢያንስ ተውሂድ ላይ ምን ያክል ጠንካራዎች ነን የሽርክ መንዞማ እየሰማን እያወቅን ሽርክ መሆኑ እያወቅን ነገር ግን ምን እናደርጋለን የሽርክ መንዞማ የሚሰሙ ሰዎች አንዴ ማለት ነው አላህ ሂዳያ ይስጣቸው ብለን ድዋ እናደርግላቸዋለን። ነገር ግን ሽርክ ምን ያክል አስከፊ እንደሆነ እያወቀ ቢዳ ምን ያክል አስከፊ እንደሆነ እያወቀ ሙተድን ማስተዋወቅ ለእስልምና ምን ያክል ነቀርሳ እንደሆነ እያወቀ መንዞማዎች ፖስት የሚያደርግ ከዛ ለተውሂድ ተቆርቋሪ ሆኖ ደግሞ የሚመጣ እባክህ፣ እውነት ነው። መጀመሪያ አርፈህ ቁጭ ብለ ተማር። ነሺዳ ፖስት ማድረግና ሪፖስት ማድረግ ዲል ሊሆን አይችልም። ነሺዳ ላይ ሪያክት ማድረግ፣ ነሺዳ ላይ ባክግራውንድ አድርጎ መጨፈር ዲል ሊሆን አይችልም። እየመረረህን ዋጥ ዲል ሊሆን አይችልም። ክላሲካል መንዞማ እያደረግክ ማለት ነው። ከዛ በኋላ አሁን ደግሞ የመጣች ፋሽን አለች ክላሲካል መንዞማ ነው የሙዚቃ መሳሪያ ያለበት የሙዚቃ መሳሪያ ግልጽ ነው። መልእክተኛው አለይሂ ሰላቱ ወሰላም ለወደፊት ይመጣሉ ብለው ከተናገሩት ትንቢቶች መካከል ምንድን ነው፣ የሙዚቃ መሳሪያን የሚፈቅዱ ሰዎች ነው። ዛሬ የሙዚቃ መሳሪያ ለዛው ክራር ያለበትን ነሽዳ እያደረገ ያደረገ ገና እንበዛለን ከዳር እስከ ዳር ምናምን ነገር ብሎ ነሽዳ። አረ እባክህ የምር ነው መጀመር ከሙዚቃ ተላቀቅ። ብራንስ ስትላቀቅ ጊዜ። ምናልባት እኮ በዛ ነሺዳዎች ሰዎችን ማምጣት ልችል ትችላለህ፣ ግን እነዛ ሰዎች ቋሚ ናቸው ወይ? ምን ያክል ጽናት አለባል አላቸው የላቸውም? ግብስብስ የሆነ ማህበረሰብን መፍጠር ትችላለህ፣ ግን ጠንካራ የሆነ ማህበረሰብን መፍጠር አትችሉም። ለዛሬ ይህን ካልኳቸው፣ ዛሬ ብዙ አውርቻለሁ መሰለኝ። ሀዛ ወቢላይ ላይ ተፊቆ ሰለላላ ነብና መሐመድ ወአለ አለይሂ ወሰሐቢሂ ወሰለም።